ጤና ይስጥልን የአሻም ተከታታዮች የዛሬ የዕለተ ሐሙስ ግንቦት 7 ቀን 2017 ዓ ም ያሰናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን እንጠቁማችሁ። በ2017 ዓ ም 1144 የቅሬታ መዝገቦች ቀርበው 686 መዝገቦች ውሳኔ እንዳገኙ ኮሚሽኑ አስታወቀም። እየተሰራ ካለው የኮሪደር ልማት ጋር ተመጣጣኝ የሆነ የድማ አሰባሰቢያ ቦታዎችን ለመገንባት የሚያስችል እቅድ ለአዲስ አበባ ከተማ አስተዳደር ማቅረቡን የኢትዮጵያ ደም ህብረ ህዋስ ባንክ አገልግሎት አስታወቀም። የጋምቤላ ክልል መንግስት ለሙርሌ ታጣቂ ስጋት በሆኑ ወረዳዎች ላይ ሚሊሻዎችን በማጠናከር ላይ መሆኑን አስታወቀም። ከውጭ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኳታር ጋር ያለው አጠቃላይ ኢኮኖሚ የትብብር ስምምነት ወደ 1.2 ትሪሊዮን ዶላር መድረሱን ገለጹ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስ ና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ ዘገባዎችን አካትናል። ተረኛ አሳላፊ ብርሃንሸት ነኝ። ወደ ዜናዎቹ አለ በ2017 ዓ ም 1144 የቅሬታ መዝገቦች ቀርበው 686 መዝገቦች ውሳኔ እንዳገኙ ኮሚሽኑ አስታወቀም ውሳኔ ያገኙት መዝገቦች 35 ቢሊዮን ብር የያዙ መዝገቦች መሆናቸውን የፌዴራል ታክስ ይግባኝ ኮሚሽን በ2017 ዓ ም ከታክስና ጉምሩክ አገልግሎቶች ጋር በተያያዘ የይግባኤ ቅሬታዎችን በመመርመር ውሳኔ የሰጠባቸው መዝገቦችን በተመለከተ ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። መስከረም አዲሱ ተጨማሪ አላት። የፌዴራል ታክስ ግባኝ ኮሚሽን በ2017 ሩብ አመት ከታክስና ጉምሩክ ከአገልግል ህዞች ጋር በተያያዘ የግባኝ ቅሬታዎችን በህግና አሰራር በመመርመር ውሳኔ በተሰጠባቸው መዝገቦች ዙሪያ በበጀት አመቱ የተደረገውን አፈጻጸም በሚመለከት ግምገማ አካሂዷል። በዚህም 2017 ሩብ አመት ከ1140 በላይ የሚሆኑ የቅሬታ መዝገቦች ተከፍተው በፌዴራል ታክስ ግባኝ ኮሚሽን ዳኞች አማካኝነት መታየታቸውን የኮሚሽኑ ፕሬዚዳንት ሙልጌታ አያሌው ተናግረዋል። እነዚህም የቅሬታ መዝገቦች በገቢዎች ቢሮና በጉምሩክ ኮሚሽን የቀረቡ ሲሆን ሲሆኑ መዝገቦቹም 9 ቢሊዮን 910 ብር የሚሆን የገንዘብ መጠን ያላቸው መሆናቸውን ፕሬዝዳንቱ በመግለጫው አብራርተዋል። ከቀረቡ ከ1140 በላይ የቅሬታ መዝገቦች ውስጥ 691 የቅሬታ መዝገቦች ለውሳኔ ተቀጥረው የነበረ ሲሆን በ686 መዝገቦች ላይ ማለትም 99 ነጥብ 27 በመቶ የሚሆን አፈጻጸም መገኘቱን እንዲህ ይናገራሉ። ይህም ከ2017 በጀት ዓመት ጋር ሲነጻጸር ብልጫ አለው ሲሉ ፕሬዝዳንቱ አያይዘው ተናግረዋል። ወደ 1144 መዝገቦች ወደ 9 ቢሊዮን 910 ብር የያዙ መዝገቦች ተከፍተው በእኛ ዳኞች ታይተዋል። መዝገቦቹ ከፋፍሎ ለማየት ያክል የገቢዎች ወደ 379 መዝገብ፣ የጉምሩክ 765 መዝገብ፣ በድምሩ 1144 የገቢዎች እና የጉምሩክ የቅሬታ መዝገቦች 9 ቢሊየን 910 ሚሊዮን ብር የያዙ መዝገቦች ቀርበውልን በአጠቃላይ በዘጠኝ ወሩ ታይተዋል። ከነዚህ ውስጥ እንግዲህ በ2017 ከቀረቡልን መዝገቦች ውስጥ ወደ 691 መዝገቦችን ለውሳኔ ቀጥረናቸው ነበር። 686 መዝገቦች ላይ ወደ 99.27 ፐርሰንት የሚሆን አፈጻጸም ያለው መዝገብ ማለት ነው ውሳኔ አግኝቷል። ካለፈው ዓመትም ከጠቅላላ አፈጻጸማችንም ዘንድሮ በጣም ጥሩ አፈጻጸም አለን ብለን ነው የገመገም ነው የኮሚሽኑ ፕሬዚዳንት እንዳሉት ከሆነ ውሳኔ ያገኙ 686 ቅሬታ መዝገቦች ሶስት ነጥብ አምስት ቢሊዮን ብር የያዙ መዝገቦች ናቸው ያሉ ሲሆን ውሳኔ ያላገኙ የኮሚሽኑ መዝገቦች መኖራቸውንም ጠቁመው እነዚህም ጅምር ላይ ያሉ መዝገቦች የቃል ክርክር መልስ፣ እንዲሁም ተያያዥ ውሳኔ ለመስጠት የሚያስችሉ ሂደቶች ውስጥ መሆናቸውን ተናግረው መዝገቦቹም ወደ 6 ቢሊዮን ብር የሚገመት የገንዘብ መጠን እንደያዙም ተናግረዋል። በአፈጻጸም ደረጃ ከ2016 በጀት ዓመት ጋር ሲነጻጸር በ234 መዝገቦች አማካኝነት ለማግኘት ብልጫ እንዳለው ገልጸው ቅሬታ እየጨመረ የኮሚሽኑ የመፈጸም አቅም እያደገ መምጣቱንም ነው የሚናገሩት። እነዚህ መዝገቦች ውሳኔ ያገኙት 686 መዝገቦች ወደ 3.5 ቢሊዮን ብር የያዙ መዝገቦች ናቸው። ቀሪ የኮሚሽኑ መዝገቦች ያው ሌሎች ሂደቶች ስላሏቸው መልስ፣ የመልስ መልስ፣ የቃል ክርክር የመሳሰሉት ስላሏቸው በዛ ሂደት ላይ ናቸው። ወደ 6 ቢሊዮን ብር ያለውን ገንዘብ የያዘው መጠን ገና ክርክር ላይ ነው ያለው። አፈጻጸማችን ቅድም እንዳልኩት በካለፈው ዓመት ጋር ስናነጻጽረው በ234 መዝገብ ብልጫ አለው። ቅሬታው እየጨመረ ነው ማለት ነው። ቅሬታውም ይጨምራል፣ የእኛም የመፈጸም አቅም እየጨመረ ነው። የፌዴራል ታክስ ግባኝ ኮሚሽን በፌዴራል ደረጃ ብቻ መቋቋሙን የሚያነሱት ፕሬዚዳንቱ የታክስ አስተዳደር አዋጅ እንደሚለው ከሆነ የታክስ ግባኝ ኮሚሽን ለክልሎች ውክልናውን ሊሰጥ እንደሚችልና የታክስ ግባኝ ኮሚሽን በክልሎቹም ሊኖር እንደሚገባ ይጠቁማል ይላሉ ፕሬዚዳንቱ። በክልሎች የታክስ ግባኝ ኮሚሽን አለመቋቋም እንደ ክፍተት የታየ ጉዳይ በመሆኑ በቀጣይም በአማራ በኦሮሚያና በሲዳማ ክልሎች የታክስ ግባኝ ኮሚሽን ለማቋቋም እቅድ እንደተያዘ ገልጸዋል። የታክስ ግባኝ ኮሚሽን በፌዴራል ብቻ ነው የተቋቋመው እና በአዲስ አበባ ብቻ ነው ያለው። ሌላ ቦታ ላይ የታክሲ ግባይ ኮሚሽን የለም። የታክስ አስተዳደር አዋጁ እንደሚለው ለእኛም የሰጠን ስልጣን የታክሲ ግባይ ኮሚሽን ለክልሎች ውክልና ሊሰጥ ይችላል ነው የሚለው። ውክልና የሚሰጥ ከሆነ እዛ የራሳቸው ተቋም አለ ማለት ነው፣ መኖር አለበት ማለት ነው። ስለዚህ አንዱ እንደ ክፍተት ያየ ነው፣ ክልሎች እስካሁን ድረስ ከአዲስ አበባ በስተቀር የታክሲ ግባይ ኮሚሽን አላቋቋሙም። ያው እኛም እቅድ ይዘን ባለፈው ዓመትም እንዲሁ መግለጫ ሰተንበት ነበር ከጸጥታው ስራ ጋር ተያይዞ አልተመቸም። 2018 ላይ ግን ቢያንስ ኦሮሚያ፣ አማራና የሲዳማ ክልል ላይ እነዚህን እንትን የመጀመር ስራ ይኖራል ብለን እናስባለን። የታክስ ይግባኝ ኮሚሽን በሁሉም ክልሎች ከተቋቋመ ቢያንስ የፌዴራል ጉዳዮችን እንደ አቅማቸውና ሁኔታቸው እያየን ውክልና ልንሰጥ እንችላለን ሰውም ሳይንገላታ የቅሬታውን እዛው እያቀረበ ሊያስፈታ ይችላል። የፌዴራል ጉዳዮችን በተመለከተ ማለት ነው። የክልል የራሳቸውን የፌዴራል ጉዳዮችን በተመለከተ የፌዴራል ታክስ ይግባኝ ኮሚሽን በ2017 ሩብ ዓመት እያቀረቡ የቅሬታ መዝገቦችን መርምሮ ውሳኔ በማሳለፍ ካለፈው ዓመት ጋር ሲነጻጸርም ከፍተኛ ብልጫ እንዳለው በግምገማው ወቅት አሻም ለማረጋገጥ ችላለች። እየተሰራ ካለው የኮሪደር ልማት ጋር ተመጣጣኝ የሆነ የደም ማሰባሰቢያ ቦታዎችን ለመገንባት የሚያስችል እቅድ ለአዲስ አበባ ከተማ አስተዳደር ማቅረቡን የኢትዮጵያ ደም ህብረ ህዋስ ባንክ አገልግሎት አስታወቀም። ባንኩ በከተማዋ ምቹ የሆነ የደም ማሰባሰቢያ ስፍራ አለመገኘቱ ተግዳሮት እንደሆነበትም ለአሻም ገልጸዋል። አዲስ የኢትዮጵያ ደምና ህብረ ህዋስ ባንክ ባለፉት ዘጠኝ ወራት ለመሰብሰብ አቅዶ ከነበረው 384773 ዩኒት ደም 308594 የሚሆነውን ዩኒት ደም መሰብሰብ መቻሉንና እቅዱን ከ80 በመቶ በላይ ማሳካቱን አስታውቋል። በተለምዶ በክርስትናና እስልምና እምነት ተከታዮች ዘንድ የሚጾሙትን አጽዋማት ተከትሎ የደም እጥረት ያጋጥመን ነበር ሲሉ የተቋሙን አጠቃላይ እንቅስቃሴ አስመልክቶ ከአሻም ጋር ቆይታን ያደረጉት የኢትዮጵያ ደምና ዋና ህብረ ህዋስ ባንክ አገልግሎት የህዝብ ግንኙነት ስራ አስፈጻሚ አለማየሁ ታረቀኝ በዘንድሮ ዓመት ግን ተቋሙ አስቀድሞ በሰራቸው ስራዎች ችግሩን መቅረፍ እንደተቻለ ተናግረው ተሰርተዋል ያሏቸውን ስራዎች ያብራራሉ። የጤና ቋሚ ኮሚቴ ጋር ያደረግናቸው ምክክሮች፣ ከአዲስ አበባ ምክር ቤቶች ጋር፣ ከተለያዩ ከየክፍለ ከተማው ከተወጣጡ የድር አደረጃጀቶች ጋር፣ ወጣቶች ጋር፣ ከሃይማኖት አባቶች ጋር፣ የሚዲያ አካላትንም እንደዚህ በአንድነት ሰብስበን የተለያዩ የአድቮኬሲ ስራዎች ሰርተናል። በክልልም በተመረጡ ቦታዎችም ዝቅተኛ ሰዓት በነበረባቸው አካባቢዎችም እንደዚሁ የህዝብ ንቅናቄ መድረኮችን በማዘጋጀት በነዚህ ቦታ ላይ ሰፊ የግንዛቤ ስራዎች ስንሰራ ነበር እና በዚህም እንግዲህ የጾም ወቅት ላይ ያው በጣም እንዲህ ለማጠረ ብለን መናገር በማንችልበት ደረጃ ጥሩ ሁኔታ ተሻግረነዋል። የአይን ልገሳውንም በሚመለከት ተቋሙ በእቅድ ካስቀመጠው በላይ ማሳካት መቻሉን የገለጹት ኃላፊው ደምን በሚመለከት ለአደጋ ጊዜ የሚሆኑ አቅርቦት እንዳለ አሰባሰቡም ከተቋሙ እቅድ አንጻር ጥሩ የሚባል ይሁን እንጂ የዓለም ጤና ድርጅት ባስቀመጠው ዓለም አቀፍ መመዘኛ ኢትዮጵያ ካላት የህዝብ ቁጥር አንጻር ከአንድ በመቶ በላይ የሚሆነው ህዝብ ደም ሊለግስ ይገባ ነበር ነገር ግን ዜሮ ነጠባ አምስት የሚሆነው ብቻ ነው የለገሰው ሲሉ ተናግረዋል። ኃላፊው አክለውም ተቋሙ በሀገር አቀፍ ደረጃ ከሀምሳ በላይ የደም መስጫ ስፍራዎችን ከፍቶ እየሰራ ነው ያለው ሲሉ፣ ይሁን እንጂ ደም በመሰብሰብ ሂደቱ የተለያዩ ችግሮች እየገጠሟቸው እንደሆነና እየወሰዷቸው የሚገኙ የመፍትሄ እርምጃዎችንም አያይዘው ተናግረዋል። የማህበረሰብ ግንዛቤ ከጊዜ ወደ ጊዜ እየተሻሻለ እና ጥሩ ነው ማለት ብንችልም ነገር ግን አሁንም በተለይ ቋሚ ሆኖ ሚኒስትሩ እየመጣ የሚለግስ ሰው እጥረት አሁንም አለብን። አሁን እያደረግን ያለነው በሞባይል ቲሞች አማካኝነት ማህበረሰቡ እንደሚገኝበት ቦታ መሄድ ነው። እንግዲህ እዛ ሄደን ስንቀበል ደግሞ ብዙ ሎጂስቲክስ እንደ ተቋሚ ይጠይቀናል። እሱ ብደተን ዷረት ነው። አደባባዮች ላይ ነው በብዛት የምንሄደው። አደባባዮች ላይ ደግሞ በሌላ ኃላፊነት ስራ ያሉ ስለሆኑ የመፈቀር ሁኔታቸው አልፎ አልፎ ችግሮች ያጋጥማሉ። ሆኖም ግን ስቴክሆልደሮችን በጣም ኢንጌጅ በማድረግ በተለይ አዲስ አበባ ተዳድረን በጣም ኢንጌጅ በማድረግ የመንገዶች አስተዳደረንም እንደዚሁ በጣም ኢንቮልቭ በማድረግ በፈቀር እንደሆነ አደባባዮች ላይ ድምፅ ስብሰባዎችን ለማድረግ እንሞክራለን። ነገር ግን እንደ አሁን ከሚሰራ ኮሪደር ጋርም ስታንዳርዳቸውን የጠበቁ ደግሞ ማሰባሰቢያ ቦታዎች ለመስራት ሀሳብ ይዘን ፎክስ ደረጃ አዘጋጅተናል። እንግዲህ ከአዲስ አበባ ስ ያደርጋል ጋር እንቀሳቀስ ተፈቀደልን ተንቀሳቃሽ ዋኖች ወይም ደረጃቸው የጠበቁ መኪኖችንም ማዘጋጀት እየሞከረ ነው ያሏቸውን የተለያዩ ፕሮግራሞች አስመልክተው ወደ ተቋሙ የሚመጡና በቋሚነት ደም የሚለግሱ ሰዎች ያሉ ቢሆንም አሁንም ህብረተሰቡ ጋር ያለው ግንዛቤ በቂ እንዳልሆነ ነው በአጽንኦት የተናገሩት ኃላፊው። በመጨረሻም ህብረተሰቡ ደም በመለገስ በሚያደርገው ችሮታ በዛውም በሚደረግለት ምርመራ የራሱን የጤና ሁኔታ እንዲያውቅ ያደርጋል ሲሉ ለጋሽ ለመሆን ቅን ልብ ያለው ብሎም እድሜው ከ18 ዓመት በላይ የሆነና ኪሎ ከ45 የሚበልጥ በደም የሚተላለፍ የጤና ችግር የሌለበት ማንኛውም ሰው ደም መለገስ እንደሚችል ገልጸው ጥሪ አቅርበዋል። የጋምቤላ ክልል መንግስት ለሙሌ ታጣቂ ስጋት በሆኑ አካባቢዎች ሚሊሻዎች በማጠናከር ላይ መሆኑን አስታወቀም። በክልሉ ከሁለት ባላነሱ ወረዳዎች ላይ ከሙሌ ታጣቂዎች ጋር በተገናኘ ስጋቶች መኖራቸውን የክልሉ መንግስት ኮሚኒኬሽን አሻም ገጽዋል መሰረት ነቃ ተጨማሪ አለው። የጋምቤላ ክልል መንግስት ኮሚኒኬሽን ኃላፊ ኦጅሉ ጊሎ ካሻም ቲቪ ጋር ባደረጉት አጭር የስልክ ቆይታ በክልሉ በተለይ ሁለት ወረዳዎች ውስጥ ከደቡብ ሱዳን ተሻግረው በሚገቡ ታጣቂዎች የተነሳ ስጋቶች መኖራቸውን ገልጸዋል። የቢሮ ኃላፊው በክልሉ ለደቡብ ሱዳን ቅርብ በሆኑ ወረዳዎች ስጋቶች መኖራቸውን አስቀድመው ህጻናት ለጨዋታ የሚሆን ለሌላ ተግባር ሲወጡ አፍኖ የመውሰድ ድርጊት እንደሚፈጸም አንስተዋል። በማዕከልም በጋምቤላ ክልልና በደቡብ ሱዳን መካከል ያለው ድንበር ሰፊ መሆኑን አንስተው ማብራሪያቸውን የሚሰጡት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በጸጥታ አካላት ለመሸፈን አስቸጋሪ ይሆናል ይላሉ መሆኑም የክልሉ መንግስት የስጋት ቀጠና ብሎ በለያቸው ወረዳዎች ውስጥ የአካባቢዎችን ሚሊሻዎች በማጠናከር ላይ ስለመሆኑ እንደሚከተለው ይናገራሉ። ስጋት ቀጠናዎች አሉ። ሁሉንም ቦታዎች አያርዳይነትያበዛ አካባቢ ትንሽ ገጠራማ አካባቢ በመሆኑ መጠን ልጆች ሉለ ጫታ ምናምን ሲንቀሳቀሱ ደኖችም አሉ ተደበቆንት የሚያደርጉበት ሁኔታ እንደ ስጋት ነው። በማህበረሰብ ግን ለመንግስት አሁን ያው ሚሊሻዎች የአካባቢ ሚሊሻ በማጠናከር ላይ ስራ የተሰራበት ለምን? ይሄ ሰፊ ድንበር በሰጣ አካላት መሸፈን አይቻልም። በጣም ረጅም ድንበር ነው እንግዲህ ጋምቤላ ከደቡብ ሱዳን ላይ ያላት። ስለዚህ እንደ መፍትሄ መሆን ካለበት በተለይ የአካባቢ ሚሊሻ ያው ቦታዎችን ስለሚያውቁም ጭምር እነሱም በጣም በኢኩፕ ተደርጎ ያው አካባቢ ቀጠናቸው እንዲጠበቁ ከአቅማቸው በላይ ሲሆን በቅርብ ላሉት ወረዳ የጸጥታ አካላት ማካብ የሚደረግበት ሁኔታ ይጠቀል። አሁን ላይ ከሙርሌ ታጣቂዎች የሚሰነዘሩትን ኮሳ መሰል ምልክቶች የሉም ያሉት የቢሮ ኃላፊው ከወራቶች በፊት ደግሞ ህጻናት ታፍነው ተወስደው እንደነበር አብራርተው ተናግረዋል። እንደ ቢሮ ኃላፊው ገለጻ በጋምቤላ ክልል የሙርሌ ታጣቂዎች ሁለት ወረዳዎች ውስጥ ተበታትነው በመግባት የተወሰኑ ህጻናትን አፍነው ለመውሰድ ሙከራ አድርገው ነበር። ይሁንና በሁለቱም ወረዳ አመራሮችና ሚሊሻዎች አማካኝነት በተደረገው ቅንጅታ የመከላከል ጥረት ታፍነው ሊወሰዱ የነበሩ ልጆችን ማስቀረት ስለመቻላቸው አንስተዋል። ሁን ባለንበት ሁኔታ ላይ ብዙም ምልክቶች የለው ከዛሬ ሶስት ሁለት ወር በፊት ማንጋውን አይደለም ተበታት ነው የሚመጡት ብዙም ሳይሆን ለአምስት ለስድስት ዝም ብሎ በትናንሽ ቁጥር መጥቶ ልጆች የማፈኑት ስራ ትንሽ በጎክ የሚባል ወረዳና አቦባ አካባቢ የሚያዋስኑት ሙከራ አድርጎ ነበር የሁለት ሶስት ልጆች ለመውሰድ ሙከራ አድርጎ፣ በተለይ በሁለቱ ወረዳ አምራር እና እነዚህ ሚሊ አካባቢ ሚሊሻ ባደረጉት ጥረት ልጆቹን ለማስመለስ ይችላል። የቢሮ ኃላፊው ካሻም ጋር ባደረጉት ቆይታ ያነሱት ሌላው ነጥብ በክልሉ ተቋርጦ የነበረው የማዕድን ማውጣት ፍቃድ ድጋሜ ስራ መጀመሩን ነው። በክልሉ ሶስት ወረዳዎች ውስጥ የወርቅ ማዕድን መኖሩን ያነሱት ኃላፊው በተለይ ከብርሹ አሰራር ጋር በተያያዘ ማዕድን የማውጣት ሂደቱ ታግዶ መቆየቱን ገልጸዋል። ዛሬ ላይ ታዲያ እግዱ ከሞላ ጎደል መነሳቱን አስቀድመው፣ የወርቅ ማዕድን ማውጣት ስራ ለብርሹ አሰራር የመጋለጥ ዕድሉ ከፍተኛ እንደሆነም አስገንዝበው፣ ዘርፉ እንደ ሀገርም ችግር ሊያመጣ ስለሚችል ጥንቃቄ የተሞላበት አሰራር የሚሻ ዘርፍ መሆኑን አብራርተዋል። በመሆኑም በጥንቃቄ መከታተል እንደሚያስፈልግ ነው የሚናገሩት። ኦልሞስት አሁን ተነስተዋል። ያነ የታገዱበት አዲሱ የለውጣ መራ ሲመጡ አንደኛ ነገር ደረጃ ያው ብልሹ አሰራሮች ካሉ እነሱንም ለማስተካከል ነው። እዚህ ወርቅ ላይ ያለው ነገር ደግሞ ከባድ ከብልሹነት በዘለለ ሌላ በሀገር ደረጃ ላይ ሌላ ችግር ሊያመጣ ስለሚችል ጥንቃቄ፣ በደንብ መከታተልም ያስፈልጋል። ሁለተኛ የሀገር ሀብት ነው ያው የውጭ ምንዛሪያችን ችግር የሚቀርፍበት ሁኔታ መስመሩ ተከትሎ በልማት ባንክ መሄድ ያስፈልጋል። ስለዚህ አሁን ያነ ሊገዳ ሲደረግባቸው በዛው ዘርፍ ላይ የተደራጁ ሰዎች ስትራክቸሩን ተከትሎ ለመሄድ ስለተፈልጋል። አሻም በክልሉ የማዕድን ማውጣት ስራው በተወሰነ መልኩ ታግዶ መቆየቱን ተከትሎ ከዘርፉ የሚገኘው ገቢ አይቀንስምን በሚላነሳችው ጥያቄ ምላሻቸውን የሰጡት የቢሮ ኃላፊው በሴክተር ደረጃ የተደራጀ ሪፖርት እንደሌላቸው አስቀድመው በአሰራር ደረጃ ገነ እንደማይቀንስ ገልጸዋል። የሀገርንና የህዝብን ሀብት የሚቀንሰው ብልሹ አሰራር ያሉት ኃላፊው ብልሹ አሰራርን ማስወገድ የሀገረን ዘላቂ ጠቀሜታ ማረጋገጥ ስለመሆኑ ከአሻም ጋር ባደረጉት አጭር የስልክ ቆይታ በግልጽ ተናግረዋል። በኦሮሚያ ክልል ጉጂ ዞን የነዳጅ እጥረት እንደሚስተዋል የዞኑ ንግድ ቢሮ ገለጸ። ቢሮው በዞኑ የሚስተዋለውን የነዳጅ እጥረት ለመቅረፍ ከሚመለከታቸው አካላት ጋር በመነጋገር ለመፍታት እየሰራ መሆኑን ለአሻም አስታውቋል። ፍራኡል ኃይሉ በተለያዩ የሀገሪቱ ክፍሎች የነዳጅ እጥረት እየተስተዋለ እንደሆነና አሽከርካሪዎችን በተፈጠረው የነዳጅ እጥረት የዕለት ተዕለት እንቅስቃሴያቸውን ማከናወን እንዳልቻሉ አሽከርካሪዎች በተለያዩ ጊዜያት በአሻም በኩል ቅሬታቸውን ሲያሰሙ መቆየታቸው የሚታወስ ነው። በኦሮሚያ ክልል ጉጂ ዞን ይህ የነዳጅ እጥረት እንደሚስተዋል የዞኑ ንግድ ቢሮ ኃላፊ አረሩ ዋሬ ለአሻም ተናግረው ይህንን እጥረት ለመቅረፍ ለዞኑ የሚሰጠውን ኮታ ለማስጨመር ከሚመለከታቸው አካላት ጋር እየሰሩ እንደሆነና በተለይም ከዚህ ቀደም ዞኑ ድንበር ላይ ከመገኘቱ ጋር ተያይዞ ገብቶ ከነበረበት ቀይ መስመር ለማስወጣት የተለያዩ ስራዎች እየተሰሩ መሆኑን ለአሻም ነግረዋታል። በዞኑ በማዕድን ማውጣት ስራ ላይ የተሰማሩ የግልና የመንግስት በርካታ ማሽነሪዎች ከመኖራቸው ጋር ተያይዞ በዞኑ ከሚገኙ የትራንስፖርት አገልግሎት ከሚሰጡ አሽከርካሪዎች ጋር ሲነጻጸር በዞኑ የነዳጅ እጥረት መኖሩን አምነው፣ ነገር ግን ወደ ዞኑ የሚመጣውን የነዳጅ አቅርቦት በአግባቡ የማሰራጨት ስራም እንደሚሰራ ተናግረዋል። የለም ማለት አንችልም። ምክንያቱም ብዙ አሁን እንደኛ ዞን ብዙ እንትኖች አሉ። አሁን የወር ስራዎች አሉ የቡና አሉ የተለያዩ ማሽኖች አሉ በመንግስት እና በግል የመስኖ ልማቶች አሉ ይህ ሁሉ የከተማ በከተማና በገጠሩ ሞተሮች አሉ በከተማ ባጃጆች አሉ አጠቃላይ የመኪና አሁን የስ ትራንስፖርት ከአራት መቶ በላይ የስ ትራንስፖርት መኪና አለ ከአስራ ከሀያ ሺህ በላይ የሆኑ ሞተሮች አሉ ይሄ ሁሉ ባለበት የነዳጅ እጥረት የለም ማለት አንችልም። ግን የመጣውን በአግባቡ ነው ሄድ ብልስቡ እያደረስ ነው ያለሆነ ያለ ነው አሉ እጥረቶች አሉ። የመታደንም አግባቡ ነው እያዳረስን ያለ ነው እንጂ እጥረቶች አሉ። ኃላፊው አያይዘውን በዞኑ የሚወጡ ማዕድንና የቡና ምርት ከዋጋና ሌሎች ተያያዥ ችግሮች የነበሩበት ሁኔታ መኖሩን አንስተው አሁን ላይ ይህንን ችግር በመፍታት ለብሔራዊ ባንክ ጥሩ የሚባል ወርቅ እና ማዕድን እያቀረቡ መሆኑንም ለአሻም ነግረዋታል። እኛ ዞን እንደሚታወቀው የወርቅ አምራች ዞን ነው። በወርቅ ነው የሚታወቁ ወርቅ ብቻ አይደለም ተጓዳኝ ማዕድናቶች አሉ ከሰላሳ ሰባት በላይ ማድናቶች አሉ። አሁን ከፍተኛ ዋጋ እናውጡት እንደ መራል ቋማሪ ነው የሚባሉት ብዙ ማድናቶች አሉ። አሁን ከበፊቱ በፊት የአሰራር ችግሮችም አሉ። ሌሎች ከዋጋ ጋሪም ተያይዘው የነበሩ ችግሮችን ነበሩ። ሮትሮ ይልቅ አሁን በጥሩ ሁኔታ ነው ወርቅ ለብሔራዊ ባንክ እየገባ ያለው እና መንግስትም ከዚህ አንጻር ጥሩ አቅጣጫ አስቀምጦ ጥሩ ወርቅ እየገባ ነው። ፐርፎርማንስ እንዳለ ነው። በዞኑ ያለውን የቡና ምርት በማሳደግ በሀገር አቀፍ ደረጃ ግንባር ቀደም ለማድረግ ትኩረት ተሰጥቶ እየተሰራ መሆኑን አንስተው በዚህም በተያዘው ዓመት ከአምስት ሺህ ቶን በላይ ቡና ለማ ከላዊ ገበያ ለማቅረብ እቅድ መያዙንም ለአሻም ነግረዋታል። ቡና አሁን በሴት ከነበረው በጣም በተሻለ ሁኔታ ነው። ቡና ንብዶ አደ ስንቀሳቀስ ነበረው ከመጀመሪያ ጀምረን የቡና ቀይ ቡና እንደደረሰ የጥራት ደረጃ ላይ ነበረ ስንሰራ ነበረው ከፍተኛ የኛ የጉጂ ዞን ቡና ገና የአንድ ኮፊ ወይም በልጅነት ደረጃ ያ ቡና ኦርጋንክ ቡና ስለሆነ ቡና ምክር ቤት ሜ ቡና ምክር ቤት ጥራት ላይ እንዲሰራ ነበረ የተሰራ ነውና ያም አሁን በሀገር ደረጃ ጥሩ ውጤት ነው እየመጣ ያለው። የኛ ቡና በአንደኛ ደረጃና ሰማና ፐርሰንቱ በአንደኛ ደረጃ ነው። ሁለተኛ ደግሞ ሁለተኛ ደረጃ ሀያ ፐርሰንት እስከ አስራ አምስት ፐርሰንት የሚል ነው እየተሰራ ያለው እና በማዕድን ማውጣትና በቡና ምርት ላይ ትኩረት ሰጥቶ እየሰራ መሆኑን ጠቅሰው ይህንን ለማሳካት ከክልሉ መንግስት ይሁን ከፌዴራል መንግስት ጋር በጋራ እየሰራ መሆኑንም ለአሻም ነግረዋታል። ተመልካቾቻችን ለእለቱ ያስተናዳናቸው የአሻም ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። በ2017 ዓ ም 1144 የቅሬታ መዝገቦች ቀርበው 686 መዝገቦች ውሳኔ እንዳገኘው ኮሚሽኑ አስታወቀም። እየተሰራ ካለው የኮሪደር ልማት ጋር ተመጣጣኝ የሆነ የደማ አሰባሰቢያ ቦታዎችን ለመገንባት የሚያስችል እቅድ ለአዲስ አበባ ከተማ አስተዳደር ማቅረቡን የኢትዮጵያ ደም ህብረ ህዋስ ባንክ አገልግሎት አስታወቀም። የጋምቤላ ክልል መንግስት ለሙርሌ ታጣቂ ስጋት በሆኑ ወረዳዎች ላይ ሚሊሻዎችን በማጠናከር ላይ መሆኑን አስታወቀም። ከውጭ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኳታር ጋር ያለው አጠቃላይ የኢኮኖሚ የተበበር ስምምነት ወደ 1.2 ትሪሊዮን ዶላር መድረሱን ገለጹ። ለዛሬ ዕለተ ሐሞስ ግንቦት 7 ቀን 2017 ዓ ም ከአሻም ቴሌቪዥን ያስተናዳናቸው ዜናዎቻችን ቀደም ሲል ተከታተላችሁ ይመስሉ ነበር። አብራችሁ ስነብራችሁን ስለ ተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው ብራንሸት የነበርኩ ቀሪ የጣቢያችን አሻም ቴሌቪዥን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!